ሰላም፣ ሰላም ጤና ይስጥልኝ ወድ ቤተሰቦቼ እንደምን አላችሁ? እንደምንቆያችሁኝ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሁላችሁም በያላችሁበት እግዚአብሔር ፍጹም ሰላም፣ ፍቅር፣ ጤና ከሁላችሁም ጋር እያልኩኝ ቀጥታ ወደ ቪዲዮ ይገባለሁ። የዛሬው ቪዲዮ በተለይ በተለይ ደግሞ ህክምና ቦታ ሄዳችሁ መታከም ለማትችሉ ምንድን ነው ያጋጠመኝ ብላችሁ ስለደነገጣችሁ ቀጥታ ምን ማድረግ እንዳለባችሁ ከምን እንደሚመጣ እነግራችኋለሁ ማለት ነው። እንግዲህ ርዕሱ ላይ እንዳያችሁት ሽንታችንን በምንሸናበት ሰዓት እንግዲህ ቀጥታ ቋንቋውን ብጠቀመ ይሻላል። የሚሸት ሽንት ከሆነ እንደገና ደግሞ የሽንቱ ሽታ እንዴት ነው? አሲድነት የሆነ አሲዳማ ሽታ ካለው፣ ሌላ ነገር ደግሞ ሽንቱ ቶሎ ቶሎ ቶሎ ቶሎ ቶሎ ቶሎ ሽንታ የሚመጣ ከሆነ እንደገና ሽንታችሁ ስትሸኑ ቁርጥ ቁርጥ ያለ ሽንት አለ አይደለ? ለምሳሌ ትሸናላችሁ፣ ከዛ በኋላ ይታወቃችኋል። ሽንት ሽንታችሁ መጥቷል እኮ ግን ብዙ አትሸኑ። ቁርጥ ቁርጥ ነው። ከዛ በኋላ ተመልሳችሁ ትወጣላችሁ ሽንት፣ ከዛ በኋላ ተመልሳችሁ ትገባላችሁ፣ ትንሽዬ ሽንት ትሸናላችሁ፣ ከዛ ተመልሳ። እንደዛም ይሆንባችሁ ካላችሁ በአብዛኛው ዩ ቲ አይ የሚባለው ወይም ደግሞ ዩሪነሪ ትራክት ኢንፌክሽን ወይም ደግሞ ዩቲአይ የሚባለው ሊሆን ይችላል ማለት ነው። በተለይ በተለይ ሴቶች ላይ ያጋጥማል። በአብዛኛው ወንዶች ላይም አለ፣ በአብዛኛው ሴቶች ላይ ያጋጥማል። ብዙ ሰዎች ላይ የሚያጋጥም ነገር ነው። ብዙ ሰዎች ይሄ ሲከሰትባቸው የድንጋጤ ስሜት ሊደነግጥ ይችላሉ። ኩላሊቴን አመመኝ፣ ኩላሊት ሊሆን ይችላል የተለያየ ነገር ሊገምቱ ይችላሉ። እውነት ነው፣ ኩላሊትም ሊሆን ይችላል አይታወቅም። ግን በአብዛኛው ይሄ ዩቲአይ የሚታወቅበት ሽታው የአሲዳማ አይነት ሽታ ነው። በአብዛኛው የሚመጣበት ምክንያት የሚባለው ሽንት ቤት በምንጠቀምበት ሰዓት እራሳችንን በምናጸዳ ሰዓት ኢንፌክሽን ወደ ሽንት ቧንቧችን ገብቶ ሊፈጠር ይችላል ማለት ነው። ሌላኛው በግንኙነት ሰዓት ሊፈጠር ይችላል ግን ትክክለኛ በዚህ ነው የሚባለው ነገር የለም ማለት ነው። ትክክለኛ በዚህ ነው የሚመጣው ማለት አይቻልም ማለት ነው። እንደዚህ የሚቆይባችሁ ከሆነ ይሄ ነገር አሁን የምነግራችሁን ነገሮች አድርጋችሁ የሚቆይባችሁ ከሆነ በሕክምና ብትታዩ ጥሩ ነው። በተለይ በተለይ ደግሞ የኩላሊታችሁ በተለይ ጥሩ መሆኑን ለማወቅ ከዛ ሌላ ግን ኩላሊታችሁ፣ ጤናችሁ ጥሩ ሆኖ ግን ይሄ ነገር የሚሰነፍጥ ወይም ደግሞ አሲዳማ የሆነ ሽታ ያለው ሽንት ካለ አንደኛ በቤት ውስጥ ማድረግ የምትችሉት ውሃ በደንብ መጠጥ በውሃ ይወጣል። ውሃ በደንብ መጠጣት ከውሃ ተለቅ ያለ ጥሩ የሚባለው ለዚህ ነገር መድኃኒት ነው የሚባል ደግሞ አንድ ነገር አለ። ምንድነው? በህክምና ቦታዎችም ይሰጣል። እንደገና ደግሞ ብዙ ሰው ቤታቸው በቀላሉ የሚያስወግዱበት ነገር ነው ይሄ። ምንድነው? ክራምበሪ ጁስ። ክራምበሪ ጁስ ለዩቲአይ በጣም በጣም ጥሩ ነው። ክራምበሪ ጁስ የማስወገድ ይሄንን ኢንፌክሽን ይሄንን ባክቴሪያ የማስወገድ ኃይል አለው። ስለዚህ ይሄ ነገር በሚመጣባችሁ ሰዓት እንደገና ያማል፣ የህመም ስሜት ሊኖረው ይችላል። ስለዚህ ክራምቤሪ ጁስ በደንብ አድርጋችሁ በቀን በቀን መጠጣት ትችላላችሁ ማለት ነው። በጣም አስፈላጊ የረሳሁት ነገር ማንኛውም አሲዳማ የሆኑ እንደ ሎሚ፣ ብርቱካን የተመሳሰሉ ነገሮችን መጠቀም የለብንም ቡና፣ አልኮል፣ ነገሮች የሚያቃጥሉ ምግቦች፣ ቲማቲም፣ ስኳር የበዛበን ነገር መመገብ የለብንም ማለት ነው። ይሄ ያባብሰዋል ህመምም እንዲኖረን ስለሚያደርግ ከነዚህ ነገሮች መቆጠብ አለባችሁ ማለት ነው። ያው በጣም የበዛ ሳይሆን ልክ እንደ ውሃ እንደምትጠጡ ክራምበሪ ጁስ መጠጣት ትችላላችሁ ማለት ነው። በአብዛኛው ደግሞ ጥሩነቱ ምንድነው? ክራምበሪ ጁስ በጣም ስኳራማ የሆነ አይደለም እንደ ሌሎቹ በጣም ይሄ ምንድነው? ጣፋጭነት የበዛው ጁስ ስላልሆነ ጥሩ ነው ማለት ነው። ሌላ ውሃ በደንብ መጠጣት። የዚህ ነገር መጥፎ የሚያደርገው ይሄ ነገር እንዳይለቃችሁ የሚያደርገው ምንድነው? ውሃ ሳትጠጡ ቀኑን ሙሉ ደርቃችሁ ከኋላችሁ ይብሳል። አንደኛ ኢንፌክሽኑ እየባሰ እየባሰ እየጨመረ ይሄዳል፣ ማለት ባክቴሪያው በውስጡ ያለው በሽንት ቧንቧች ውስጥ ያለው ባክቴሪያው እየተባዛ እየተባዛ እየጨመረ ይሄዳል ማለት ነው። ስለዚህ ሐኪም ቤቱ ላይ ሄዳችሁ መድኃኒት መውሰድ አለባችሁ ማለት ነው። ስለዚህ ውሃ በደንብ መጠጣት አለባችሁ። ሽንታችሁን ቶሎ ቶሎ እየሸናችሁ ማስወገድ አለባችሁ። ሌላው ነገር ደግሞ በጣም አስፈላጊ ነገር ሽንት ቤት ሽንታችሁ ቶሎ ሲመጣ ቶሎ ብላችሁ ሽንት ቤት ገብታችሁ መጠቀም አለባችሁ። ሽንታችሁ ቶሎ ብላችሁ መሽናት አለባችሁ ማለት ነው። ሽንት መያዝ በጣም መጥፎ ነው። አንደኛ ይሄ ነገር የሚያባብሰው ነገር ራሱ ሽንት መያዝ ሽንታችን ከያዛችሁ ይሄ ባክቴሪያ እየባተ እየባተ ነው የሚመጣው ማለት ነው። ስለዚህ ሽንታችሁ ሲመጣ ቶሎ ሽንት ቤት ይዛችሁ ማስወገድ፣ ስጠጣላችሁ፣ በደንብ ራሳችሁን ሃይድሬት ማድረግ መድረቅ መጥፎ ነው ለዚህ ለዚህ ነገር ማለት ነውና ይኸው እንደ ትልቅ በሽታ ሳይሆን ግን መጥፎ ነው። መጥፎ ነው የምላችሁ ምንም ኮንፈርት አይሰጣችሁ። ስራ ልቀመጥ፣ ምን ስራ ማሰራት ራሱ አትችሉም። ቶሎ ቶሎ ሽንታችሁ ይመጣ፣ ሽንት ቤት ስትሄዱ ደግሞ ትንሽ የናት የምትወጣው። ስለዚህ ይሄን ነገር ቶሎ ክሊር ለማድረግ ከውስጣችሁ ይሄን ባክቴሪያ ለማስወገድ በደንብ ራሳችሁን ውሃ መጠጣት አለባችሁ። እንደነገርኳችሁ ክራንበሪ ከዚህ ጋር ክራምቤሪ ማለት ያስቀምጥላቸዋለሁ። የክራምቤሪ ጁስ የማታውቁ አይኖሩ ያላቸው አይመስለኝም። ስለዚህ ምንም ስኳር የተቀላቀለበት ምናምን ሳይሆን ንጹህ፣ ንጹህ ክራምቤሪ ጁሱን መጠጣት በደንብ እሱ ስትሰጡ ይሄ ነገር ውልቅ ብሎ ይወጣል። ማለት የሆነ ነገር ተቸግረን ምናምን ቀርቶ ይቅርና በኖርማል ጊዜ ራሱ ሽንት መያዝ መጥፎ ታውቃላችሁ፣ ለኩላሊት በሽታ የማጋለጥ ራሱ ትናለው ስለዚህ በተለያዩ በሽታዎች ያጋልጣል። ይሄ ሽንት ይዞ መቆየት በጣም መጥፎ ነው። ለምሳሌ ያው ስራ ቦታ ቆይ ይሄን ልጨርስ፣ ሽንት ይዞኝ ማለት ነው። ይሄን ልጨርስ ቆይ፣ ይሄን ላድርግ፣ ቆይ ይሄን ላድርግ ስንል ስንል ብዙ ጊዜ እንደገና ውሃ ጠምቶ ውሃ ጠምቶ ነው ራሱ። ቆይ ይሄን ልጨርስ፣ ይሄን ላድርግ፣ ያንን ላድርግ ስንል ሰዓት እንፈጃለን ማለት ነው። ስለዚህ ያ ደግሞ ለጤናችን ጥሩ አይደለም ማለት ነው። እኔ በአብዛኛው የኔ ቪዲዮዎች ያው እዚህ ሀገር ሆናችሁ ህክምና ቦታ ምናምን መሄድ ለምትችሉ ያው ምንም ችግር የለውም። ከአንድ ወይ ከአንድ እስከ ሶስት ቀን የሚሆን አንቲባዮቲክ መውሰድ ትችላላችሁ። እንደገና ከፋርማሲ ገዝታችሁ እሱን መውሰድ ትችላላችሁ። ያው ቶሎ እንትን ለማለት መታከም ማለት ነው። ስለዚህ ፋርማሲን ትችላላችሁ። ከህክምናም ሐኪም ቤት ሄዳችሁ ደግሞ በጣም ከቆየባችሁ ይሄ ነገር አጠራጣሪ የሆነ ነገር አሁን ከነገርኳችሁ ሲምፕተም ውጪ ሆኖ የሚያማችሁ ነገር ምናምን ካለ ህክምና ሄዳችሁ ቶሎ ብትታዩ በጣም አሪፍ ነው ማለት ነው። ሌላ ደግሞ የመጨረሻ የምነግራችሁ ነገር ይሄ ነገር ልጆች ላይ ትንንሽ ልጆች ላይ ራሱ ሊከሰት ይችላል ማለት ነው። ስለዚህ ልጆች ያላችሁ በተለይ በተለይ በአብዛኛው ሴት ልጆች ነው የሚከሰተው ብያቸዋለሁ። ምክንያቱም የሰውነታችን አቀማመጥ የሽንት ቧንቧችን ቶሎ የሚገኘው የእኛ ስለሆነ ነው። ስለዚህ ልጆች ያሏችሁ በተለይ ሴት ልጆች ያሏችሁ ወንዶችም ቢሆን ወንዶችም ላይ ይከሰታል። በአብዛኛው ግን በአብዛኛው ሴቶች ላይ ህጻናት ልጆች ካሏችሁ፣ ትንሽ ልጆች ካሏችሁ ሽንት ቤት ሲሄዱ እራሳቸውን እንዴት ማጽዳት እንዳለባቸው በተለይ በተለይ በህክምና የሚመከር አለ አይደለም። ከፊት ወደኋላ እንዲያጸዱ እራሳቸውን ማለት ነው። በዋይብስ የምታጸዷቸው ከሆነ ከፊት ወደኋላ እንዲያጸዱ ማስተማር አለባችሁ። እቤት ውስጥ ከሆነ ቤተሰቦች ያው እንደዛ አርጋችሁ ታጸዷቸው ትችላላችሁ። ግን ትምህርት ቤት ሄደው ከሆነ ትምህርት ቤት አሁን ለምሳሌ ናይለየ ተማሪ እናት አይደል፣ ትምህርት ቤት ሄደች ሽንት ቤት ገብተው አራት አምስት አመት ስድስት አመታቸው ከሆነ ራሳቸውን ነው የሚያጠጡት አይደል፣ ሲያጸዱ ያንን ነገር እኛ ማስተማር አለብን። እንዴት ነው ራሳቸውን ማጽዳት ያለባቸው? እ ምንም ቢሆን ከኋላ መቀመጫቸውን ነክተው ወደፊት ማምጣት እንደሌለባቸው እሱም መናገር አለባቸው። ምክንያቱም ይሄን ኢንፌክሽን ወይም ደግሞ ይሄንን ባክቴሪያ ሊያጋጥማቸው ስለሚችል ማለት ነው። ስለዚህ ለልጆቻችሁ ይሄንን አስተምሩ። ኢትዮጵያ ታውቃላችሁ፣ እናቶቻችን ይነግሮናል። ደስ የሚለው ነገር እናቶቻችን ሽንት ቤት ስገቢ ውሃ ይዘሽ እንጂ ደስ የሚለው አይደለ? እኛ ኢትዮጵያ። ስለዚህ አሁንም አሁንም ደግሞ በተለይ በተለይ ህጻናቶች ትምህርት ቤት በሚሄዱበት ሰዓት ይሄንን ነገር መናገር እና ማስተማር አለብን። ራሳቸው እንዴት ማጥፋት እንደሚችሉ ማለት ነው። ስለዚህ ይሄንን በልጆች ላይም አትዘናጉ ለማለት ፈልጌ ነው። እንግዲህ ያው ሌላ ነገር ደግሞ በአብዛኛው እንግዲህ ያው የፀጉር ማስክ ምናምን ምናምን ነው። ያው በተለየ ደግሞ በጤናችን ጉዳይ ደግሞ አንዳንዴ ወይም ደግሞ የማቃትን ነገር ደግሞ መጥቼ ለእናንተ ማካፈሌ አይቀርም። በተለይ በተለይ ደግሞ ቤታችን ውስጥ ምን ማድረግ እንደምንችል ሆሜድ ሬመዲ የሚባለው ነገር ማለት ነው። በቤታችን ውስጥ ሆነ ራሳችንን ጤናችንን እንዴት መጠበቅ እንዳለብን ምናምን ያው የኔ ቪዲዮዎች በአብዛኛው እሱ ላይ ነው የሚያተኩሩት። እና በአብዛኛው በተለይ በተለይ ሴቶች እህቶቼ በተለይ በተለይ በተለያየ አገር በተለያየ ስደት አገር በየአገሩ ያለ እህቶች በሙሉ እራሳችንን እንጠብቅ። የአሁኑ ጊዜው እንደ ድሮ አይደለም። የሚመገቡት ምግብ ራሱ ኦርጋኒክ ነው፣ ጥሩ ነው። ሰውነታቸውን ይጠግንላቸዋል፣ መቋቋም ይችላሉ። የአሁን ጊዜ ምግቡ ራሱ ታውቃላችሁ፣ በምኑም በምኑም የተነካካ ነው። ምግቡ ራሱ እንደ ድሮ ጥሩ የሚባል ኦርጋኒክ የሚባል ስላልሆነ ራሳችሁን ጠብቁ። በተሻለ ሁኔታ ውሃ በደንብ ጠጡ። ብዙ ሰው በኩላሌ በሽታ እየታመመ ስለሆነ በተለያየ ነገር ስለዚህ ራሳችሁን ጠብቁ። ስራም እየሰራችሁ ቢሆን እራሳችሁን በተቻላችሁ መጣት ጤናችሁን ጠብቁ ዋና ጤና ነው ለሁሉም ነገር መሰረት ዋና ጤና ነው ጤና ደግሞ አንዴ ካጣ ነው አጣ ነው ስለዚህ እህቶቼ በአብዛኛው በአብዛኛው በተለይ ሴቶች ነው እራሳችሁን የምትጎዱ ስለዚህ በአብዛኛው እህቶቼ እራሳችሁን ጠብቁ ጤናችሁን ጠብቁ ጠዋት ተነስታችሁ ዛሬ ይህን ያህል ውሃ ጠጣለው እንደዚች የምታክል ፍሩት ትበላለሁ የሆነ ተነሳስታችሁ እንትን በሉ እኔም የራስ ስለማውቀው እንደዛ ሳላረግ ስቀርና ሳረግ አንድ አይደለም። ስለዚህ እባካችሁ ባካችሁ ጤናችሁን ጠብቁ። ጤና ካለ ሁሉም አለ። እመኑ፣ ጤና ካለ ሁሉም አለ። ስለዚህ ይሄንን ይመስላል የዛሬ ቪዲዮ። በጣም ናፍቃችሁኛል። ሲመቸኝ አንዳንዴ ከእግዚአብሔር ጋር እንደዚህ እንደ እግዚአብሔር ትቀራላለህ ብቅ እላለሁ ማለት ነው። ወዳችኋለው፣ አከብራችኋለው። ኢትዮጵያ ሀገራችንን ዓለማችንን ሁሉ እግዚአብሔር አምላክ ሰላም ያደርግልን ሰላም የፍጥልን፣ የተራቡትን ሁሉ ፈጣሪ አምላክ በቸርነቱ ይመግብልን፣ የታረዙትን ያልብስልን፣ ያዘኑትን ያስደስትልን እያልኩኝ እሰናበታችኋለሁ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ። ቻ